ቀጣይነትን የሻተ ሕልውናውን ያስቀደመ ሀገር እስትንፋስ ነው የባህር መስመር። ታዲያ የዓለም የንግድ እንቅስቃሴ ወሳኝ መስመር፣ የንግዱ አለም የልብ ትርታ ከሆኑ የባህር መስመሮች መካከል የሆነው ቀይ ባህር የኢትዮጵያ አስትንፋስ የኢትዮጵያን መዳረሻ ሆኖ ለዘመናት አገልግሏል። ይሁንና የኢትዮጵያን መጻኢ ዕድል ከቁብ ያላስገባው የትውልድን ነገ ዋጋ ያልቸረው የ1991 ዓ ም ውሳኔም በሽፍንፍን የ130 ሚሊዮን ህዝቦችን መተንፈሻ በር ነጠቀም። የኢትዮጵያ ቀይ ባህርን ያጣችበት ፕሮሰስ ውስብስብና ሴራ የተሞላበት ነው ማለት ነው። ይህንን ያህል የኢትዮጵያ ነጣ ፋንታ ማለትም ከሴኩሪቲ አኳያ ከኢኮኖሚ አኳያ ከደህንነት አኳያ ከብዙ ነገር አኳያ ትልቅ ጸጋ ውስጡ ካለው የለን ጸጋ የሚያሳጣት ነገር በተወሰነበት ጊዜ ምንም ፕሮሲጀሩን ባልጠበቀና በጣም አሻሚ በሆነ ጊዜ ግሬ ግሬ ትራንዚሽን የሚባለው እንግዲህ ግራጫ በሆነ ክልል ውስጥ መወሰኑ ራሱ አደጋ ያለው ነው። ኢትዮጵያ ከዚያ አህጉር አፍሪካን እስያን እንዲሁም አውሮፓን ከሚያገናኘው ቁልፍ የባህር መስመር ቀይ ባህር ለሶስት አስርተ ዓመታት ያህል ተገላ የቆየችበት መንገድ እንዲሁም ያ ከኃላፊነት የተራራቀው ውሳኔም በዓለም አቀፍ ህግ መነጽር እንደምን ይታይ ይሆን? በዛን ሰዓት ጉዳዮቹ መወሰን ያለባቸው ህግ መሰረት አድርጎ መሆን ነበረበት። ግን የተፈጸመው ያም ያን ለማስፈጸም ገና ኃላፊነት አልወሰደም። ከኤርትራውያን አልተመረጠም እኮ ራሱ ስለዚህ እንደዚህ አይነት ውሳኔ የመወሰን ኃላፊነት የለበትም። በኤርትራውያን ስም ማለት ነው። ኢትዮጵያ ውስጥ የነበረውን ቡድን ያንን ለማስፈጸም ገና የሽግግር ወቅት ላይ ነበረ አደለም። ይሄን የብሔራዊ ጥቅም ትልቅ ኮር ናሽናል ኢንትረስት ለማስፈጸም ይቅርና ውስጥ ያሉ ትላልቅ ውሳኔዎች እንኳን ለመወሰን ኢትዮጵያውያን ኃላፊነት አልሰጡትም። የባህር በር አንድ ሀገር ይላል አንድ ክፍል ከዋና ሀገር ሲገነጠል የዋናውን ሀገረ መንግስት ሉዓላዊነት ጥያቄ ውስጥ ከቶ መገንጠል አይችልም። የሽግግር መንግስት ሲቋቋም የአዲስ አበባ የሰላምና ዲሞክራሲ ኮንፈረንስ የሚባል ተቋቁሞ ነበር። ያ ኮንፈረንስ ላይ አንድ ህግ ወጥተዋል። ህጉ ምንድን ነው? የኤርትራ ጊዜያዊ አስተዳደርና የኢትዮጵያ አዲስ አበባ መንግስት ግንኙነት ምን መሆን አለበት፣ ሪፍሬንደም እስከሚካሄድ ይላል። እዛ ውስጥ አንዱ የተቀመጠው ምንድን ነው? ኤርትራ አሰብ የኢትዮጵያ የባህር ማውጫ በር ስለሆነች የኢትዮጵያ በአሳብ የማውጫ ባርነቷ በነጻነት ተከብሮለት ይቆያል ይላል። ነጻ የኢትዮጵያ የባህር በር ሆና ትቀጥላለች ይችላል። ይሄንን ሌላ ቻርተሩ ሲቋቋም የኤርትራ ሬፈሬንደም ሲካሄድ ምንም አልተባለም። እያጠረና ቀልጣፋ የንግድ ዝውውር ማድረግን የሻተው ሁሉ ከህንድ ውቅያኖስ ይልቅ ቀይ ባህርን ተመራጭ ያደርጋሉ። ታዲያ የሁሉ አይን ማረፊያ የሆነው ይህ የባህር መስመር ከኢትዮጵያውያን መዳፍ መውጣት የረብጣ ዶላሮችን ኪሳራም አሳድሯል። ለዚህም ነው ያ ህግጋትን ባልተከተለም በድቅድቅ ጨለማ ከጉያ የተነጠቀችው መተንፈሻ በርን መርህን የጣሰ ነው በሚል ሽንጧን ገትራ እየተከራከረች የምትገኘው። ኢትዮጵያ ባህር ያጣችበት መንገድ ከአለም አቀፍ አኳይ ሊታይ ይችላል። በእርግጥም ይቻላል። እንዴት ነው የሚሆነው? ፕሮሰስ ነው። ባህር አልባ የሆኑ ሀገራቶች ባህር እንዲያገኙ፣ በአውሮፓ ህብረት ሁሉም ሰው እንዲጓዝ ያለመታወቂያ እንዲጓዝ እኮ የሚደረገው አጠቃላይ አውሮፓውያኖች ከሌላ ሀገራቶች የበላይ የሆኑበት ነው። እኛ ግን ያለው ቲንኪንግ ሁሉም ነገር የማፈን ለምሳሌ ኢትዮጵያን ባህር ማድረግ መከልከል ምናምን ልክ ለነሱ ብልጽግናና እድገትና ደህንነት ልማት በዛ ላይ የተመሰረተ የሚመስላቸው ግን ያ እንዳል ሆነ ነው ያሉት ለምን ከኢትዮጵያ ውጪ እኛ ነገር ኦፕሶሌት ማለት ጥቅም ላይ የማይውል ነገር ማለት ነው ኦና ቤት እንዴት ነው ይፈራርስ የለ ሰው ከሌለበት ሰው ሲኖር እኮ ህይወት ይኖረዋል ወደ እንደዛ ነው ዲፕሎማሲን መዳረሻው ፍትሐዊነትን ማጠንጠኛው ያደረገው የኢትዮጵያ እርምጃም ይህ የባህር በር ጥያቄን በዓለም አቀፍ ማህበረሰብ አጀንዳ እንዲሰፍር አስችሎታል። ከግማሽ በላይ ስኬትን ያስመዘገበው ይህ ጥያቄም ወደ ስኬት ለመቅረብ ጠንካራ ዲፕሎማሲያዊ መርህን መከተል ይገባዋል። ሁለት ዓመትና ሁለት ዓመት ባነሴ ጊዜ ውስጥ የዓለም ዲፕሎማሲ አጀንዳ ማድረግ መቻል ከ50 በላይ መሄድ ነው ሶስት ሁለት ዓመት ውስጥ ከዚህ በላይ ማየት ይቻላል። ምክንያቱ አንድ ጉዳይ ዓለም አቀፍ አጀንዳ ከሆነ የምትፈልጉትን ለማግኘት ከዛ በላይ የዲቴል የቴክኒካል ስራ ነው የሚሆነውና የዓለም አቀፍ የዲፕሎማሲ አጀንዳ ማድረግ ችለናል። መደራደር ስንል እኛ ስለምን ለምን ብቻ ሳይሆን መደራደርም ግዴታ አለባቸው አንዳንዶቹ። ያ በዲፕሎማሲ ስርዓት ውስጥ ኤርትራ ከኢትዮጵያ ጋር እንዴት ይደራደር፣ ሶማሌ ከኢትዮጵያ ጋር እንዴት ይደራደር የሚያደርጉ የተለያዩ ማዕቀፎች አሉ።